ያው አፓርትመንታችን የሚገኘው ወሎ ሰፈር ወንጌል ላይ ለፊት ነው። ይህ ቦታ ደግሞ ለቦሌ፣ ለሳር ቤት፣ ለአፍሪካ ህብረት ከሦስት ደቂቃ እስከ አምስት ደቂቃ የቅርብ ርቀት ላይ ይገኛል። እሺ፣ ዲስካውንትን በተመለከተ ሁለት አይነት ዲስካውንቶች አሉን። የመጀመሪያው ዲስካውንታችን ለተወሰኑ አባወራዎች ማለትም ለአምስት አባወራዎች ስፔሻል ሆኑ ዲስካውንቶች እናደርጋለን። እንዲሁም ደግሞ እኛ አፓርትመንቶቻችን የምንሸጠው ከ10 ፐርሰንት ቅድመ ክፍያ ጀምሮ ነው። እዚኛው አሁን ያለነው 95 ፐርሰንት ፕሮግረስ ያደረገው አፓርትመንት ቤታችን ላይ ባለ ሁለት እና ባለ ሶስት መኝታ አፓርትመንት ቤቶች ናቸው ያሉት። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ እንግዲህ በአዲሱ አመት የመኖሪያ ቤት ቅኝታችን እንደቀጠለ ነው። አሁን ደግሞ የምገኘው ከጀርባዬ እንደምትመለከቱት ወሎ ሰፈር በሚገኘው ሰፊው የጊዮን ሆምስ የመኖሪያ መንደር ውስጥ ነው። በአዲሱ አመት ምን ምን አይነት የቤት ሽያጭ አማራጮችን ይዘው መጥተዋል የሚለውን ለመጠየቅ ነው ዛሬ ዚ የተገኘሁት። እኔ ነሀሚነኝ ቻናላችን ኑሮ በሸገር ነው። ምን አዲስ አለ የሚለውን ደግሞ አብረን ገብተን የምና ይሆናል። አብራችን ቆዩ ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን በደህና ቆየሽ። በባለፈው እንግዲህ ወደ ጊዮን ሆምስ መተን ነበረና ከዘጠና ፐርሰንት በላይ የተጠናቀቁ ቤቶችን ሽያጭ ላይ ነበራችሁ። አሁን ደግሞ የያዝነው አዲስ ዓመት እንደመሆኑ መጠን በዚህ አዲስ አመት ምን አዲስ ነገር አለ ብዬሽ ነው የመጣሁት። ከዛ በፊት ግን እስቲ እራስሽን አስታውቂ። እሺ እኔ ነቢላ አባላለሁ የግዮን ሆምስ ሴት የሽያጭ አማካሪ ነኝ። ያው ባለፈው መተሽ ብዙ ነገሮችን አይተሻል። ከባለፈው አዲስ ነገር በጣም ብዙ አዲስ ነገሮች አሉ። ባለፈው ስትመጡ እነዚህ ሁለቱ ፕሮጀክቶች የተወሰኑ ፕሮግረስ አድርገው ነበር። አሁን ደግሞ የምንገኘው የሴራሚክ የፊኒሽንግ ስራ ላይ ነው። ኤሌክትሪክ ኮንዲት እና የሳኒተሪ ስራን ጨርሰን ሴራሚክ ስራ ላይ ነው የምንገኘው። ይሄኛው ብሎክ ላይ ሙሉ ሽያጭ ጨርሰናል። ተሸጠዋል። ቃል ተሸጠዋል። ቃል አዎ። እዛኛው ላይም ደግሞ የተወሰኑ ቤቶች አሉን ወደ አራት አምስት ቤቶች አሉ ማለት ነው። እነሱም ቤቶች ደግሞ ለአዲስ ዓመት ምክንያት በማድረግ ያው ጥሩ ዲስካውንት አድርገናል። ቅናሽም አለ ማለት ነው። ያለቁ ቤቶችን ለሚፈልጉ ደንበኞቻችን እነሱ ቤቶች ላይ መግዛት ይችላሉ ማለት ነው። ሌላኛው ደግሞ ብሎክ ስሪ አፓርትመንት ቤታችንን ባለፈው ከነበረው ፕሮግረሳችን የተወሰኑ ለውጦች አሉ። እስኪ እዛ ሄደን ደግሞ ላሳይሽ። ያው እንዳልኩሽ ይሄ 85% የደረሰውን አፓርትመንታችንን የውስጥ ስራ ጨርሰንለታል። ቻክ አልቋል። ፓርቲሽን አልቆ ቻክም አልቋል። አሁን እንደምታዩ የውጪ ልስን ላይ ነው የሚገኘው። ይሄንን ልስን ከጨረስን በኋላ የቀረን ስራ እና የአልሙኒየም ዶሮ ዊንዶ ስራ ነው የሚኖረን። ይኸኛው ሰማንያ አምስት ፐርሰንት ተጠናቋል። ኦልሞስት እዚህ ላይ ሽያጭ በጣም ውስን ቤት ነው ያለን። አይ ቲንክ አንድ ወይ ሁለት ቤቶች አብዛኞቹ ተሽጠዋል ቀዋል አብዛኞቹ ተሽጠዋል ቀዋል። በጣም አሪፍ ያው እዚህኛው ብሎክ ላይ ቅድም እንዳልኩሽ የማስረከቢያ ረዥም ጊዜ ያለን ነገር ግን ያው በአንድ አመት ከአራት ወር አካባቢ ጊዜ ውስጥ እዚህ ደረጃ ደርሰናል ማለት ነው። የዚህኛው ቤት ውስጥ ዲቴል አዋራሽ አለው ነገር ግን በዋናነት እኛ ጋር አዲስ ነገር አለ ያልኩሽ ብሎክ ፋይቭ አሁን በቅርብ ላውንች እናደርጋለን። ከዚህ ጎን ያለውን ፕሮጀክታችንም በአምስት ወር ጊዜ ውስጥ ነው ያደረስ ነው። አሁን ደግሞ ብሎክ ፋይፍ ከሱ ጎን በተመሳሳይ ስትራክቸር እና በተመሳሳይ ዲዛይን ብሎክ ፋይፍን አሁን ላውንች እናደርጋለን ማለት ነው። በቅርብ እሱ ላይ ከባለ አንድ መኝታ እስከ ባለ አራት መኝታ ድረስ አለን። ለእነዚህ ቤቶች ደግሞ ለተወሰኑ አባወራዎች በጣም ቆንጆ የሆነ የፕሮሞሽን ዲስካውንት ይዘንላችሁ መተናል ማለት ነው። ያው እንደምታዩ እዚህ ጋር ሰባ አራት ካሬ ሜትር ሎብ ያለን ይሄ ኮመን ኤሪያ ነው ማለት ነው። በፍሎር ሁለት ሊፍቶች ናቸው ያሉን ሁለት ሊፍት አለ። ሁለት ሰፋፊ ሊፍቶች አሉን። በፍሎር አራት አባወራና አምስት አባወራን የሚያስተናግድ አፓርትመንት ቤቶች ናቸው ያሉት። ይህን ያደረግንበት ምክንያት አንድ ፍሎር ላይ ብዙ አባወራዎች እንዳይኖሩ መጨናነቅ አይነት ድባብ ሊፍት መጨናነቅ አይነት ሁኔታ እንዳይፈጥር ብለን ነው። በደንብ ብርሃን ደግሞ ያስገባል። እንደምታዩ ደረጃዎቹም በጣም ሰፋፊ ናቸው። እዚህ ጋር ኤል ዲ ላይት ቲቪ ነገሩ ነው የሚገጠመው። እስኪ ባለ ሶስት መኝታውን ገብተልን ው ሎቢ፣ በነገራችን ላይ በጣም ሰፊ ነው፣ በጣም ሰፊ ነው። ሶፋ ምናምን እዚ ጋር ይኖረዋል። እንግዳ ምናምን መጥቶ እናንተ ቢያጣቸው አባወረው ቢያጣ እዚ ጋር አረ ኮሪደር ላይ ይቻላል ማለት ነው። ይሄ የባለ ሶስት መኝታ ቤታችን ነው። ያው እንደምታየው በጣም ሰፊ ሳሎን አለን። እዚ ጋር ዳይኒንግ ስፔሳችን ነው። እዚህ ጋር ደግሞ ሶፋ ምናምን የሚቀመጥበት ቦታ ነው ማለት ነው። ለቀኛለ ነው ሳሎን በጣም ሰፊ ነው። እዚኛው ቤታችን ላይ ኤሌክትሪክ ዝርጋታ ሁሉንም ጨርሰናል። እንደምታዩ መሬቱም ለሴራሚክ ስራ ቁርቋሩ ላይ ነው የሚገኘው። እስኪ አሁን ደግሞ ባልከኒ ላሳይሽና፣ በጣም ሰፊ ባልከኒዎች አሉን። ለቀቅ ያለ ባልከኒ ነው ያላችሁ። በጣም ቆንጆ ባልከኒ ነው። ሰፋፊ ባልከኒ ያለን ቆንጆ ወደ ላይም ከፍ ማለት ለሚፈልጉ ጥሩ የሆነ ቪው አለ። ወደ ኮምፓውንዱ ነው የሚያየው የባለሶስት መኝታ ቤታችን ማለት ነው፣ በጣም ሰፊ ነው። እዚጋ እንግዲህ ቡና ለማፍላትም ለመጫወትም ምቹ የሆነ በረንዳ ነው ያለ። ትክክል ነው። በነገርሽ ላይ ነቢ ላይ ይሄኛው ቤት ስንት ካሬ እንደሆነ አልነገርሽ። ባለ ስንት ካሬው ነው? ኦኬ እዚኛው አሁን ያለ ነው በ95 ፐርሰንት ፕሮግረስ ያደረገው አፓርትመንት ቤታችን ላይ ባለ ሁለት እና ባለ ሶስት መኝታ አፓርትመንት ቤቶች ናቸው ያሉት። ባለ ሁለት መኝታው 169 ካሬ ነው። ባለ ሶስት መኝታው ደግሞ 201 ካሬና 207 ካሬ አሉን ማለት ነው። በጣም አሪፍ። ይሄኛው ባለ ሶስት መኝታው ነው አይደለ? ይሄ ባለ ሶስት መኝታው ነው 201 ካሬና 207። ይሄው ተመሳሳይ ሆኖ ባልከኒ ብቻ ልዩነት ያለው 207 ካሬ አለን። እንግዲህ ይህንን ከነሳን አይቀር እናንተ ጋር ደንበኞች ሲመጡ የሚያገኟቸው ነው አጠቃላይ የካሬና የመኝታ አማራጮች፣ እስኪ ንገሪኝ እኛ ጋር አሁን ሊያገኙ የሚችሉት አንድ በፕሮግረስ ላይ ያሉ አፓርትመንት ቤቶቻችን ነው። ሌላ ደግሞ አዲስ በቅርብ ላውንች የሚደረገው ቁፋሮ ላይ የሚኖረው አፓርትመንት ቤታችን ነው። ሶስተኛው ደግሞ ይሄ አሁን ያለንበት ያለቀው በሴሚ ፊኒሽድ ኦልሞስት ያለቀው አፓርትመንት ቤታችን ላይ ነው ያለቀው ላይ ባለ ሁለት እና ባለ ሶስት መኝታ ቅድም እንዳልኮች 169 እና 201 እንዲሁም 207 ካሬዎችን ያገኛሉ። ሌሎቹ ፕሮጀክቶቻችን ደግሞ ፕሮግረስ ላይ ያለውና አዲስ በቅርብ ላውንች የምናደርገው በተመሳሳይ ዲዛይን ይሰራሉ። ያልኮች እነሱ ላይ ከባለ አንድ መኝታ እስከ ባለ አራት መኝታ ድረሳሉን ባለ አንድ መኝታ 94 ካሬ ባለ ሁለት መኝታ በ144 እና በ145 ካሬ መኝታ በመቶ ሃምሳ ካሪ እና ባለ አራት መኝታ ደግሞ በ214ና በ216 ካሪዎች አሉ ማለት ነው። በጣም አሪፍ። ስለዚህ በርከት ያለ የካሪ አማራጭ ይዛችሁ ነው የመጣችሁት እንደነገርሽኝ ከሆነ እንግዲህ ቀጣዩ ብሎካችሁ እና አዲሱም ብሎካችሁ ላይ ከአንድ እስከ አራት የመኝታ አማራጮችም አሏችሁ ማለት ነው። አዎ እኛ ጋር ማንኛውም ሰው ቤት ፈልጎ የሚያጣ ሰው የለም፣ በተለያየ አማራጭ ስላለ ምንም አይነት ማግኘት ትችላሉ። በጣም አሪፍ። የቀሩትን ዲቴሎች ደግሞ ኦፊስ ገብተን የተወሰኑ እናወራለን። እሺ መልካም እንግዲህ ነቢላ ቅድም ያላችሁን የካሬና የመኝታ አማራጮች ስትነግሪኝ ነበረ። በዚህ አዲሱ ዓመት ደግሞ በዋነኝነት ይዛችሁ የመጣችሁት አዲሱ ነገር አምስተኛው ብሎካችሁ ነው እና እሱ ላይ ደግሞ ቅናሽም እንዳላችሁ ስትነግሪኝ ነበር። እስቲ ስለ ቅናሹ እና ሌሎች ነገሮችም ካሉ ንገሪ። እሺ። ዲስካውንትን በተመለከተ ሁለት አይነት ዲስካውንቶች አሉን። የመጀመሪያው ዲስካውንታችን ለተወሰኑ አባወራዎች ማለትም ለአምስት አባወራዎች ስፔሻል የሆኑ ዲስካውንቶች እናደርጋለን። እንዲሁም ደግሞ እኛ አፓርትመንቶቻችን የምንሸጠው ከ10 ፐርሰንት ቅድመ ክፍያ ጀምሮ ነው እና ቅድመ ክፍያውን ከ10 ፐርሰንት ከፍ እያደረጉ ሃያም ሰላሳም አርባም እንደ የዳውን ፔመንታቸው ዲስካውንቶች አሉን ማለት ነው በጣም አሪፍ አምስት አባወራዎች ያልሽው እንግዲህ ስገምት ቅድሚያ ለሚገዙ አምስት ሰዎች ማለት ነው ቅድሚያ ለሚመጡ አምስት አባወራዎች ዲስካውንት አለው ማለት ነው በጣም አሪፍ በተጨማሪም ደግሞ ብሎክ ስሪ እና ብሎክ ፎር ላይ ለመግዛት መተው ላጡ አባወራዎች ብሎክ ፋይቭ በተመሳሳይ ዲዛይን እና በተመሳሳይ ስትራክቸር ይዘርላቸው መተናል እዛ አፓርትመንታችን ላይ ከባለ አንድ መኝታ እስከ ባለ አራት መኝታ ቅድም እንዳልኩሽ ደግሞ አራት ካሪ እስከ 216 የካሪ አማራጮችን በደንብ ሊያገኙ ይችላሉ ማለት ነው። እንግዲህ ቅድም ዞር ዞር እያለን መኖሪያ ኮምፓውንዳችሁን እያየን ነበረ እና በውስጡ የሚኖሩት የጋራ መገልገያዎች ምን ምንድን ናቸው? ኮምፓውንዳችን ያው ቅድም እንዳልኩሽ ሀያ ሺ ካሪ ሜትር ላይ ያረፈ ግዙፍ ኮምፓውንድ አፓርትመንት ነው። በውስጡ የተለያዩ አሚኒቲዎችን ይዛል። ልክ እንደ ልጆች መጫወቻ፣ የቴኒስ ኮርት፣ የመዋኛ ገንዳ እንዲሁም ደግሞ ግራውንድ ፍሎሩ ላይ ለነዋሪዎች ያስፈልጋሉ ብለን የምናስባቸው ልክ እንደ ጂም፣ ስፓ፣ የውበት ሳሎኖች፣ ህጻናት ማቆያ አለ ላይብረሪ፣ መጽሐፍት መደብር የመሳሰሉ ብዙ ነገሮችን ነዋሪዎች ብቻ የሚጠቀሙት ጌትድ ኮምፓውንድ አፓርትመንት ስለሆነ ከነዋሪዎች ውጭ ሌላ ሰው አክሰስ ማድረግ አይችልም። ስለዚህ እነዚህን አሚኒቶች በውስጥ ይይዛል። በጣም አሪፍ ላጀሪስ የሚባሉ የጋራ መገልገያዎችን ይዛል። በትክክል ሌላው ደግሞ አፓርትመንቶቻችን እርስ በእርስ ከብሎክ ብሎክ ከሰባት ሜትር እስከ ስምንት ሜትር ድረስ ጋፕ አላቸው። ይህንን ያደረግንበት ምክንያት እያንዳንዱ ቤቶች ጨለማ እንዳይነካቸው እንዲሁም ደግሞ ለቬንቲሌሽን ምቹ የሆነ ነገር እንዲኖረው ነው። በተጨማሪም ደግሞ ከላይ ኮመን ቴራስ አለን። ያ ኮመን ቴራስ ያው የተለያዩ ድግስ መደገሻዎች ጥሩ የሆነ ቶፕ ቪው ስለሚኖረው የተለያዩ ዝግጅቶች በጣም አሪፍ በጣም አሪፍ። ያው የመኖሪያ ኮምፓውንዳቸው የሚገኘው በመሀል ወሎ ሰፈር ነው እና ከዚህ ጋር ያይዘሽ እንግዲህ በአቅራቢያቸው እናንተ ጋር ደንበኞች ቤት ሲገዙ ምን ምን ነገሮችን ሊያገኙ ይችላሉ? ያው አፓርትመንታችን የሚገኘው ወሎ ሰፈር ወንጌል ላይ ፊት ለፊት ነው። ይህ ቦታ ደግሞ ለቦሌ፣ ለሳር ቤት ለአፍሪካ ህብረት ከ3 ደቂቃ እስከ 5 ደቂቃ የቅርብ ርቀት ላይ ይገኛል። በአቅራቢያችን ደግሞ ልክ እንደ መንግስት ተቋማት፣ የእምነት ተቋማት፣ ትምህርት ቤቶች እና የመሳሰሉትን ነገሮች በአቅራቢያችን ሊያገኙ ይችላሉ ማለት ነው። እንዲሁም ደግሞ ከትልልቅ የመንግስት ፕሮጀክቶች መሀል አንዱ የሆነውን የአዲስ ቱሞሮ ኢኮኖሚክ ዞን በዚሁ በአቅራቢያችን በጎተራ ነው የሚገኘው። ይሄ ፕሮጀክት 35 ሄክታር ላይ ያረፈ ትልቅ ፕሮጀክት ነው። ስለዚህ እዚህኛ ጋር ሲገዙ ለኢንቨስትመንትም ለራሳቸውም ቢኖሩበት ጥሩ የሆነ ማለት ነው። ሎኬሽን ላይ ያለው ሎኬሽናቸው ማለት በጣም ቆንጆ ቦታ ላይ ያለው በጣም አሪፍ ነው። ሌላ እንደሚታወቀው ጊዮን በተለይም በጊዮን ጋዝ እና በጊዮን በረኪና በየቤታችን ገብቷል እና ነገር ግን ጊዮን ማን ነው የሚለውን እስቲ ከአንቺ አፈንስሞ ያው ጊዮን ሆምስ ሪል ስቴት ያው እንዳልሹ የሚታወቀው በጊዮን ጋዝ እና በረኪና ነው። እንዲሁም ደግሞ ወደ ሰባት ስምንት እህት ኩባንያዎች አሉን ልክ እንደ ምስራቅ ዱቄት ፋብሪካ ጊዮን ቱሬን ትራቭል፣ ጊዮን ትራንስፖርት እንዲሁም ደግሞ አሁን በቅርብ የጀመርነው ጊዮን ሬዲ ሚክስ ኮንክሪት አለን ማለት ነው። በራሳችን ኮንክሪት ነው የምንሰራው። ይሄንን ይመስላል። ያው ትልቅ ድርጅት ነው፣ ከ50 ዓመት በላይ በቢዝነስ ኢንዱስትሪ ያስቆጠረ በጣም ግዙፍ ድርጅት ነው ማለት ነው። በጣም አሪፍ። እስኪ አሁን ደግሞ ወደ ፕሮጀክቱ ልመለስሽ እና ዋጋችሁስ እንዴት ነው? በካሬ ምን ያህል ነው? ዋጋችን ያው ላለቁ ፕሮጀክቶች እና ፕሮግረስ ላይ ላሉ ፕሮጀክቶች የተለያየ ዋጋ ነው ያለን። በአጠቃላይ በካሬ ከ105 ሺ እስከ 125 ሺ የምንሸጥበት ሁኔታ ነው ያለው። ፕሮግረስ ላይ ላሉት አፓርትመንት ቤቶቻችን በ10 ፐርሰንት ቅድመ ክፍያ በካሬ 105 ሺ እንሸጣለን። የተወሰነ ፕሮግረስ ላደረጉ አፓርትመንቶቻችን ደግሞ በካሬ 110 ሺ እንዲሁም ደግሞ ፕሮግረሳቸው ያለቁ አፓርትመንት ቤቶቻችንን በ35 ፐርሰንት ቅድመ ክፍያ በካሬ 125 ሺ እንሸጣለን ማለት ነው። እንዳልኩሽ ደግሞ ያው ዳውን ፔይመንቱን ከፍ ለሚያደርጉ ደንበኞቻችን በጣም ዲስካውንት አለን። ያ ዲስካውንት እስከ ዘጠና አራት ሺህ አምስት መቶ ድረስ የሚወርድበት ሁኔታ አለ ማለት ነው። በጣም አሪፍ። አሁን ደግሞ እስቲ ስለ አከፋፈሉ ልጠይቅሽ እና አከፋፈላችሁ እንዴት ነው? ታይም ቤዝድ ነው ወይስ ደግሞ በግንባታ ሂደት ነው የምታስከፍሉት? ያው የአከፋፈል ሁኔታን በተመለከተ እንዳልሽው ሁለት አይነት ያከፋፈል ሁኔታዎች አሉን። አንደኛው ታይም ቤዝድ ነው፣ ሁለተኛው ደግሞ ፕሮግረስ ቤዝድ ነው። እኛ ጋር ያው በደንበኛው ምርጫ በታይም ቤዝድ ለሚፈልግ ታይም ቤዝድ እናደርገዋለን። ፕሮግረስድ ቤዝድ ለሚፈልግ ልግ ደግሞ የድርጅታችንን አሰራር ፕሮግረሱን እያየ በፕሮግረሱ የሚከፍልበት ሁኔታ ይኖራል ማለት ነው። ነገር ግን ታይም ቤዝድ ለሚፈልግ ደንበኛችን በ10 ፐርሰንት ቅድመ ክፍያ የሚከፍል ከሆነ ቀጣዩ በየሶስት ወሩ ጋፕ ከሱ ኤክስፔክት ይደረጋል ማለት ነው። ነገር ግን ዳውን ፔመንቱን ከፍ አድርጎ የሚከፍል ከሆነ ቀጣዩን ክፍያ የተወሰነ ጊዜ ከፍ አድርገን በሱ ቅድመ ክፍያ ላይ ተመስርቶ ራቅራቅ ያለ አከፋፈል ሁኔታ ይኖረዋል ማለት ነው። በጣም አሪፍ ስለዚህ፣ እንደ የደንበኞቻችሁ ፍላጎት ነው አከፋፈሉ የሚሆነው በትክክል። መልካም ነቢላ፣ እንግዲህ የእኛ ተመልካቾች እናንተ ጋር መጥተው መግዛት ቢፈልጉ እንዴት ነው የሚያገኘዋል? ያው እኛ ማግኘት ለሚፈልጉ ደንበኞቻችን ከታች እስክሪኑ ላይ በምናስቀምጥላቸው ቁጥር በዋትስአፕም የተለያዩ ሚዲያዎችን ልክ እንደ ቴሌግራም በመሳሰሉት ነገሮች እንዲሁም ደግሞ ዳይሬክት ደውለውም ሊያገኙ ይችላሉ ማለት ነው። እሺ ነቢላ ለሰጠሽን መረጃ እንግዲህ አመሰግንሻለሁ። በተለይም ደግሞ አዲሱ ብሎካችሁ ለእኛ ተመልካቾች ጥሩ መረጃ ይሆንላቸዋል ብዬ ተስፋ አደርጋለሁ። ለነበረን ቆይታ አመሰግናለሁ። እሺ እኔም በጣም ነው ማመሰግነው፣ መተሽ ስለጎበኘሽን በጣም ደስ ብሎናል። እናመሰግናለን። ተመልካቾች በግዮን ሆምስ ያደረግኩት ቆይታ ይህንን ይመስል ነበር። እንግዲህ በባለፈው ዓመት ሽያጭ የነበረባቸው ፕሮጀክቶቻቸው ላመለጧችሁ ተመልካቾቼ በዚህ ያዝ ነው። በአዲሱ አመት አምስተኛ ብሎካቸውን ላውንች ስላደረጉ ይሄኛውን ግዙ እላለሁኝ። በሌላ ቪዲዮ እስከምንገናኝ ቻው።